ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ነው? እኔ ታዘብኳችሁ። ሙሌ እንዴት ነሽ? የት ነሽ? ወደ የት ጠፋሽ? ምን ሆነሽ ነው የሚል የለም። እኔማ ቤተሰቦችን ታዝቢያችኋለሁ። ሰሞኑን ያው ቪዲዮ ለመስራት አልተመቸኝም። ለዛ ነው የጠፋሁት፣ በጣም ቢዚ ከመሆኔ የተነሳ። ዛሬ ግን የሆነ ጆሮንጭው የሚያደርግ የሚያስደነግጥ እኔ በበኩሌ በጣም የሚመቸኝ ልጅ ብዙ ለአረብ ሀገር ላይ ላሉ እህቶች ድምፅ የሚሆናቸው ወንድማችን አብርሽ የቄራው የመኪና አደጋ ደርሶበት ከባድ ጉዳት እንደደረሰበት እና ሚስቱም ኮማ ውስጥ እንዳለች የሚያሳዩ መረጃዎች ናየው እና ይህ ይሄ ነገር እውነት ነው ወይስ ደግሞ ሚዲያ ላይ የሚወራው የሰብስክራይብ ቁጥር ለመጨመር የተደረገ ነገር ነው ብዬ ለማጣራት ነው የመጣሁት። እውነት ይሄ ነገር ሆኖ ነው ወይስ ደግሞ ውሸት ነው? እስኪ እናንተ የሰማችሁት ነገር ካለ ኮሜንት ላይ ያስቀምጡልኝ። እኔ በጣም ነው የደነገጥኩት። አብርሽ መልካም ብዙ አረብ ሀገር ላይ ያልታየላቸው፣ ያልተዘመረላቸው ብዙ እህቶች አሉ። እነዛን ልጆች እያወጣ መከራቸውን፣ ስቃያቸውን አለም እንዲያዩ ያደረገ በምክርም ደረጃ ቢሆን ብዙ እህቶችን እየመከረ ጥሩ ደረጃ እንዲደርሱም ያደረገ ወንድም ነው ብል ማጋነን አይሆንም። እግዚአብሔር አምላክ እንደዚህ አይነት አደጋ ይጠብቀው። ዛሬ ደግሞ እገዛም የሚያስፈልገው ከሆነ ደግሞ ትናንት እህቶቻችን በስደት ላይ ሲያግዝ የነበረ ልጅ ነው። ለሱም ደግሞ ዛሬ መድረስ እንዳለብን አምናለሁ። የምንችል በገንዘባው የማንችል ደግሞ በጸሎት ያው ኮማ ውስጥ አለች ማለት ከባድ እንትን ነው ማለት ይቻላል። አደጋ ነው የደረሰባቸው።